አንድ ሰው ከኔ ጋር እንደዚህ ይበል፣ ድኛለሁ፣ ደህንነቴም ለዘለዓለም የተረጋገጠ ነው ይበል። ጸጋና ሰላም በጌታ በኢየሱስ ክርስቶስ ስም እጅግ በጣም ለመወዳችሁ ወገኖቼ በዓለም ዙሪያ ሁሉ ላላችሁ በያላችሁበት ስፍራ ይድረሳችሁ። ዛሬ በጣም ወሳኝ የሆነ መልእክት ይዤ ከፊታችሁ ቀርብ ያለሁ የመልእክቴም ርዕስ እንደዚህ ይላል ለአንዴም ለመጨረሻም ለዘለዓለም ድነናል የሚል ነው። እግዚአብሔር ቃል በኤፌሶን ምራፍ ሁለት ከቁጥር አምስት ጀምሮ እንደዚህ ይላል። ከወደደን ከትልቅ ፍቅሩ የተነሳ በበደላችንን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ህይወትን ሰጠን፣ በጸጋ ድናቸዋል። ስላለፈው አሁን፣ ደግሞ ስለሚመጣው ዘመን ምን ይላል? በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ዘላዓለምን ነው የሚናገረው። ጸጋው በእምነት አድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረን። እንግዲህ የእግዚአብሔር ቃል በግልጽ ነው ያስቀመጠልን። የተለያዩ አይነት ሰዎች ድነናል፣ እየዳንን ነው፣ እንድናለልን የሚል አይነት አስተምሮቶች በተለያየ አይነት አቅጣጫ ሲያስቀምጡ እንመለከታል። እንደዛ የሚባል ቋንቋ መጽሐፍ ቅዱስ ላይ የለም። እግዚአብሔር ቃል ትናንትንም አስመልክቶ አሁንንም አስመልክቶ ዘለዓለምን አስመልክቶ መዳናችንን ነው የሚያረጋግጥልን። መዳናችን ደግሞ ከሥራ አይደለም፣ ከእኛ አይደለም በክርስቶስ ኢየሱስ በመስቀል ላይ ተሠርቶ ያለቀ የተጠናቀቀ ነገር እንደሆነ፣ ክርስቶስ ኢየሱስ ያንን ያጠናቀቀውን የጨረሰውን ነገር እኛ አምነን በመቀበላችን ሕይወትን እንዳገኘን፣ ደህንነትን እንዳገኘን፣ ያ ያገኘነው ደህንነት ደግሞ በጸጋ እንደሆነ በግልጽ የእግዚአብሔር ቃል ይናገራል። ስለዚህ በክርስቶስ ኢየሱስ ያመናችው ወንድሞቼና እህቶቼ በአንድ ነገር እርግጠኛ እንድትሆኑ አሳስባቸዋለሁ። ያም ምንድነው? ኢየሱስ ክርስቶስን የህይወታችሁ ጌታና አዳኝ አድርጋችሁ የተቀበላችሁ ቀን ድናችኋል። ደህንነታችሁ ለዘላዓለም የተረጋገጠ ነው። ኢየሱስ ክርስቶስ ጌታ ነው። አንድ ሰው ከእኔ ጋር እንደዚህ ይበል፣ ድኛለው ደህንነቴም ለዘለዓለም የተረጋገጠ ነው ይበል። ስለዚህ ኤፌሶን ምራፍ ሁለት ከቁጥር ሁለት እስከ መጨረሻ ያለውን ክፍል አንብቡት። አስቡት። አሰላስሉት። ድነናል ድነናል፣ ድነናል። ኢየሱስ ክርስቶስ ጌታ ነው። For more videos, visit our YouTube channel. Thank you.